አባቱ ምቀኛ መተት አዎ የታላ አባቷ የለም ክፍለ ሀገር ነው ያለው አሳስሮ ተባልኩኝ አሳሰርኩት እሱን እሷን ግን ተምራ ትልቅ ደረጃ እንዳትደርስ ሰርታ ገንዘብ በእጇ እንዳይገባ አግብታ ልጅ እንዳትወልድ አሰቃየት አንከራታት ግደላት ነበር የተባልኩት ልጅ ስራህን አቁም በስላሴ ስም ከአይምሮ ያለው ውጣ አይምሮ ውስጥ ቁጭ ብለህ የምታስጨንቀኝ ውጣ ብለሽ የቅዱስ ኡራይን ወይም መልካ ኡራይን እየጸለይሽ ጸበሉን ያን የፀለሽበትን ውሃ እየጠጣሽ እየታጠብሽ፣ በዛ ንግር ማስወገድ። ለምን አይምሮ ላይ ተቀምጦ የሚያስቸግረንን መንፈስ የሚመታልን መልአክ ቅዱስ ዑራኤል ነው። አይምሮ የእውቀት መልአክ ስለሆነ ይሄ ውስጣችን አይምሯችንን በሙሉ የሚቆጣጠር ሀሳባችን በሙሉ ንጹሕ የሚያደርግልን የታጨ እዛ ቦታ ላይ የተቀመጠ መልአክ ቅዱስ ዑራኤል ስለሆነ የጭንቀት መንፈስ ያለባቸው የአይምሮ ዝግመት ችግር ያለባቸው በሀሳብ በጣም የሚፋልማቸው ትኖሩ፣ በበረሃ ያሉት መናኛ አባቶቻችን ይሄን ነው ቀጥሎ ደግሞ የመስቀል አጥር ጸሎት አለሽ በተደጋጋሚ ከሌለ ልክ ሀሳብ ሲመጣ ቶሎ ብለሽ ስልክሽ ላይ ኢርፎን ሰክተሽ ጆሮች ላይ የመስቀል አጥር ጸሎትን መጽ ላይ ሀጥሮ ጸሎት የምትባላለች እሷን ደግሞ እንደ ከቻልሽ ሀያ አንድም አርባ ሁለትም ጊዜ ደጋግሞ። ትንሽ ናት፣ አንድ ገጽ ናት። በራስሽ ድምፅ ትቀረጫት ና ሀጽሎ ጸሎት ትባላለች። የጸሎት መጽሐፍ መጨረሽ መሀል ላይ ነች አለሽ እሷን ደጋግመሽ ደጋግመሽ

እነዚህ የመላይቶች ጸሎቶች አሉ። የአራቱ ካራተ ሰማይ የዘጠና ዘጠኙ መላይት የሚል ጸሎት አለ መዝገበ ጸሎት ላይ እነሱ እነሱን ደጋግሞች ማዳመጥ ሊመች። ለምን በማንኛውም አይነት ነገር የሚመጡት የሚረዱን እነሱ ናቸው። ሰው በመላይት የሚታገዝ ፍጥረትም ጭምር ነው እንጂ ብቻውን ራሱን ነፃ የሚያወጣ አይደለም። መላይቶች ያስፈልጉታል። ጠባቂ መላክ ያስፈልገዋል። በእነዚህ ካልተከበብን ብቻችን አንችላቸውም። መኮሳ መናስትን አቅምም የለንም እንኳን እኛም ቀርቶ ክርስቶስን የፈተነ ቅዱሳንን በገዳም የፈተነ አርባ ዓመት በዓት የዘጋውን የፈተነ ስለሆነ እኛ በመላእክት ካልታጠሩ ለሌላ ምንም አቅም የለን እና እኔ መላእክት ላይ ትኩረት ብታደርጉ ጥሩ ነው ብዬ አስባለሁ። የቅዱሳን በረከት እንዲያድርባችሁ። ሁሉ ቅዱሳን ከመላእክት ጋር ውጊያቸው፣ እንትናቸው፣ ፍቅራቸው በቃ አንዳንድ የሚጠብቃቸው መልአክ አላቸው። ያ ካልሆነ ብቻውን ማንም ሰው አይችልም። ምንድንኝ ያልክ የአባ ተምቀኛ መተት ታለ። አባ አባቷ የለም ክፍለ ሀገር ነው ያለው። አሳስሮ ተባልኩኝ አሳሰርኩት። እሱን እሷን ግን ተምራ ትልቅ ደረጃ እንዳደርስ ሰርታ ገንዘብ በጃ እንዳይገባ አግብታ ልጅ እንዳትወልድ አሰቃየት፣ አንከራታት፣ ግዳላት ነበር የተባልኩት። ልጅታ እኔ አላገባም አለምኑሮ አልፈልግም ብላ ቆረቤች። እንዴት ብዬ ልግዳላት አልቻልኩም። ግደላት ነበር የተባልኩት። የደብተራ መተት፣ የምቀኛ መተት፣ የአባቷ ምቀኛ። ግደላት ነበር የተባልኩት። ግን እንዴት አርጌ ልግደላት? አልቻልክም። አልቻልክም። ምን ኃይል አለኝ? ኃይል እኮ የጌታችሁ የኢየሱስ ክርስቶስ ነው። አልቻልኩም። እንዴት እችላለሁ? ኃይል የለኝም። ግደላት ነበር የተባልኩት። የአባቷ ምቀኛ የደብተራ መተት ነኝ። ግደላት ነበር የተባልኩት፣ አባቷ እንዲሞት ታንቆ እንዲሞት አባቷ ለአንድ ልጁ ናት ሌላ ልጅ ስለሌለው፣ በቃ እሱ ደግሞ እሷ ከሞተች በኋላ ታንቆ እንዲሞት ነበር የተባልኩት። ልጅቷ ትጸልያለች። መቤቴ ማርያም አማላጅነትሽና ጸሎትሽ አይለኝ ቤርኩበት ቦታ ተከተኝ ትላለች። ቅዱስ ቁርባኑ ምን አደረገ? አቃጠለኝ። ሁሉን ትዬ ነበረ፣ እኔ አብሬያት የቆረብኩት። በቃ ሁሉን ጸሎቱንም፣ ስግደቱንም፣ ጾሙን ሁሉን ትዬ ነበረ፣ ግዳላ ስለተባልኩ ማለት ነው። ግን አልቻልኩም። በቃ እንዴት ልቻለው? አልቻልኩም። አቃጠለኝ። ልጅቷ ካለ ጸሎት በስተቀር ክፋት የሚባል አታውቅም። ደግ ናት። ክፋት ብታውቅ ኖሮስ ምን ታደርግ ነበር? ክፉ ብትሆን ክፉ ብትሆን እንደ ሌሎቹ አሉ እኮ ብዙ ክፉዎች አሉ። እነሱማ ብትሆን ግድል ይፍን ነበራ። ክፋት የሚባል ሲጀመር እራሱ አልፈጠረባትም። ደግ ናት። ለሰው ታዝናለች። እንዴት አድርጌ ልግደላት? የአባቷ ምቀኛ ነኝ ደብተራ መተት አዎ አንዳንድ መንፈሶች እንደዚህ አይነት ባህሪያቶች የውስጥ ክፋት ይደግፋቸዋል። አንድ ወቅት ላይ በቡታጀ ራስ አገለግል ልጅቱ በጣም ታማለች። ና እርዳታ አድርግ የሚል ጥያቄ ከቤተሰብ መጣና ማገልገል ጀመርኩ፣ ልጅቱን ከመንፈሱ ነፃ እንድትሆን። ግን መንፈስ አለ፣ ምንም አይነቀነቅም። ብታቅ ምንም ምንም አለ ግን እዛው ክችም ብሏል። አንድ ወቅት ላይ ታዲያ ስለ እሷ ጸሎት ማድረስ ስጀምር በህሊና ውስጥ ድንገተኛ የሆነ ሀሳብ መጣ። እስቲ የልቧን ሀሳብ መጀመሪያ ተረዳ የሚል ነገር እኔ ነኝ ይሄን ሀሳብ ያወጣሁት ብዬ ወደ ራሴ አሰብኩና ለማንኛውም ይሄንን ስ ሄጄ ልጠይቃት ብዬ መጠየቅ ስጀምር እንዴት ነው አሁን ብትድኝ ምንድን ነው የምታደርጊው? አልኩ እኔ አሁን ፍድን ዱባይ ሄደና አለች አረብ አገባና መኪና ገዝቼ ዛሬ ተምሜ ያልጠየቁኝን ሰዎች በመኪና አቧራ አቦንባቸዋለሁ። ጨርሳለች። በቃ ሁ አል በቃ እንግዲህ ችግር የለም። ይሄ ነው ሀሳብ ይሻ ታማም ሀሳቡ ይሄ ነው፣ መንፈሱ አለ። የተፈጥሮ ችግሮቻችን እንግዲህ እዚህ ላይ ነው በቃ ይሄ መንፈሱ በብቻ አይደለም ችግር የፈጠረው፣ ራሷ ሀሳቧ ነው። ቋንቋ የወጣው ከእሷ ሐሳብ ነው። የንግግሩ ባለቤት የመላሷ ባለቤት እሷ ናት። ስለዚህ ምኞቷ ሁሉ ይሄ ነው እና የውስጥ ልቦናችንን መሻት ይመለከታል። ከዛ በኋላ ልጅቱ እሷ እንደፈለገችው አልሆነችም። የተወሰነ ጊዜ ቆይታ ያው ሞተች ማለት ነው። እየረዳችኋቸው እያገዟቸዋቸው ልባቸው ክፉ ከሆነ የመንፈሱ ጥፋት በደንብ ይገለጣል። ስለዚህ ተቃጠልክ? አዎ፣ አዎ፣ በጣም ቆጨኝ። አለመሞት በጣም ቆጨኝ። ግደላት ስለተባልኩኝ አሁን በመያዘ በጣም ቆጨኝ። ሰይጣን አጋን እንትን እኔ ደብተራ መተት የአባቷን ምቀኛ ያው ግደላት ነ ወደ ገሃነመ እሳት ጨምራት ነበር የተባልኩት አልቻልኩም። ስለዚህ በቃ ማሰናብተኝ እንትናችሁ እኔ እኔ አንድ ነኝ 251 ሺ እስጢፋኖስ ቤተ ክርስቲያን እያለ አልሸኘላትም። አንዱ እኔ ነኝ። አድፍጬ ነው ግዳላ ስለተባልኩ ሁሉን ችዬ ማለት ነው። ልጅቷ አስጸልያለች፣ ግን ሁሉን ችዬ አንድ ቀን ጉድጓድ ውስጥ ልከታት ነበር፣ ግን አልቻልኩም። የምትችለው እንዴት ነው? ልቦናቸውን ጠንካራ የሆነ ሞልተው ልባቸውን ለጌታ ለእናንተ አምላክ የሰጡትን አልችላቸውም። ያቃጥለኛል፣ ያቃጥለኛል። ምኑ ነው ኢየሱስም ነው። በግምጭ ተባለች እኮ በዩ ተባለች አሁን፣ እኮ እኔ ስመታ ስገርም የሱ ስም እየተጠራ ነው። እና ኢየሱስም ሁል ቀን ጠዋት፣ ማታ፣ ቀን፣ ሌሊት ሲጠራብኝ ታዲያ ያቃጥለኛል። እንዴት ላርግኒ? በዛን ሰዓት በቃ የምገበበት ይጠፋኛል። ስለዚህ ያለኛ አማራጭ መሄድ ነው። እልሟ ነው ምችው ያለችው አዎ እዚህ መታ ጸለይ ይችላቸው፣ ለበደሏ ሰዎች ይቅር በላቸው አባቶ፣ አንተ ሰው እንጀራነት የሰውን ልቦና መርምረ ታውቃለህ፣ አባቶ ይቅር በላቸው ብላ ጸለይ ይችላቸው። እንዳታመልጠኝ ነበር እንዳታመልጠኝ፣ ግደላት ተብያለሁ። ምክንያቱም ትሙት ተብያለሁ። ያባቶ ምቀኛ ነኝ። እሷ ሞታ ደግሞ እሱ እንዲታነቅ አንድ ልጁ ናት፣ ሌላ ልጅ የለውም። አባትየው አዎ፣ ሌላ ልጅ ምን አልክ? እሷ ስትሞት እሱ ይታነቃል ተብሎ በሂሳብ ነው የተሰራው። አዎ፣ እሱ እንዲታነቅ እሷ ሞታ እሱ እንዲታነቅ በቃ አባትና ልጅ እንዲሞቱ ሞቱ ነው የተባልኩት። ግን እንዴ ላድርግ አልቻልኩም። አስለቅሳታለሁ፣ አበሳጫታለሁ። በቃ አንቺ ከእንግዲህ በኋላ ምን ተስፋ አለሽ? እና ተጠቀምሽ የለሽ አባት የለሽ አንቺ ምን ተስፋ አለሽ? በቃ ሙች ሙች እላታለሁ። ጥፊት ብራሪ ብራሪ። ይሄ የሰይጣን ኢንተርቪ አይደለም። በማህበራት ተደራጅተናል ብለው ለረጅም ዘመናት ቀን ያስቆጠሩ አገልጋዮችም ጭምር ይሄንን በሚፈልጉት ለራሳቸው ጥቅም በሚሰብኩበት ጊዜ አሳምረው ይገልጹታል። ሌላው ሰርቶ በሚያሳይበት ጊዜ ደግሞ ዓይናቸውም ቋንቋቸውም ደም ይቀላቅላል። ይሄ ማለት ምንድ ነው? የእመቤታችንን፣ የቅዱሳንን፣ የክርስቶስ ሥጋና ደም መውሰድ ማለት የአጋንንትን ሰራዊት አገዛዝ እንዴት እንደሚጥል በራሱ በመንፈሱ ቋንቋ መስማት እንድንችል ነው። የእግዚአብሔርን ጥበቃ ብዙ አገልጋዮች ይሰብካሉ። እሺ፣ ሰብከውት ከመድረክ ሲወርዱ ደግሞ የሚታየው ነገር የለም። በህይወት ውስጥ ያለውን ጉዳት ማቃለል የሚችሉበትን ሞገስ አልፈለጉትም። ደግሞ በሌላው ሲገለጥ ከየት አባቱ ቤት በኩል ቀድሞ መጣ ይላሉ። ሌላ ስምም ጥላሸትም ቀብተው ያወራሉ። ለምንድነው ሲባል ሰይጣን እንተርቤ ያደርጋል ይላሉ። እንዴ፣ ዓለምን እየገዛ ያለው መንፈስ የምትማረው ራሱ እሱ ያለበት ስትኖርበት የነበረው ህይወት በሙሉ እሱ ያለበት ነው። ራስህ አንተ አገልጋዩንም አብሮ ይመርሃል፣ አብሮ ይሰብካል። እሱ ራሱ ካላወቅከው ካልተረዳኸው፣ እና የጠላትነት ምስጢሩን ካልገባን ከዘር ማንዘራችን የመጣውን ጥበቡንና ጉዞውን ካልተረዳ ነው። እሺ ወንጌል ያድናል፣ ያድናል። ምስራች ነው፣ የምስራችን ነው። አለቀ ታዲያ አጋንንተን አውጡ ሲል ደግሞ የአጋንንት ድርጊቶች በትክክል የእግዚአብሔር ኃይልና ጥበብ እንዴት እንዳዳነ መገለጽ አለበት። ገድለ ቅዱሳንን ሲያነቡ ያነቡታል፣ ሲሰራ በዚህ ዘመን አይሰራም ብሎ ያምናሉ። በቃ በዚህ ዘመን እንዴት እንዲህ ሊሆን ይችላል? አይሆንም ይላሉ። ስለዚህ የለየለት አስማተኛ ወይም የለየለት የቤተ ክርስቲያን ጠንቋይ ያደርጋል። የቤተ ክርስቲያን ጠንቋይ የለም። ባይሆን ደፍተራ ነው የተዋሃደው ደፍተራ ነው። አሸኩሻኪ መንፈስ ያለበት ነው ያለው። እነሱን አይነኳቸውም። እነሱ ወዳጆች ናቸው። የመንፈስ አንድነት አለ። እንደዚህ የሚያረጉ ሰዎች አብሮቸው ይሰራሉ። መንፈሱን የሚያጋልጠው ላይ ግን ትኩረታቸው ከሌላ መዘዝ ጋር ማያያዝ ነው።